አይነ ጥላ ሴቶችን ሶስት ነገር እንዲኖራቸው አይፈልግም። ሶስት ነገር የመጀመሪያው ትዳር እንዲይዙ አይፈልግም፣ በፍጹም እንዲያገቡ አይፈልግም። በተለያየ ምክንያት ያበላሻ ይገረግራል። እንደው ተፋልጠው ተሟሙተው በስንት ትግል ትዳር ቢይዙ ደግሞ ልጅ እንዲወንዱ ደግሞ አይፈልግም እንደምንም ብለው ደግሞ እግዚአብሔር ረድቷቸው ደግሞ ልጅ ቢወልዱ ደግሞ የሩካቤ ደስታ እንዳይኖራቸው ያደርጋል። በአጠቃላይ ትዳር እንዲይዙ፣ ልጅ እንዲወልዱ፣ ከትዳር አጋራቸው ጋር ደስታን እንዲጋሩ አይፈልግም። እነዚህን ሶስቱን ነገር ይጠላል። ከሶስቱ ደግሞ ወይ አንዱን ያጎላል፣ ወይ ሁለቱን ያጎላል፣ ወይ ደግሞ ሶስቱንም ያጠፋል። እንዳያገቡ፣ እንዳይወልዱ፣ እንዳይደሰቱ ያደርጋል። ወይ ደግሞ ቢያገቡ ልጅ እንዳይኖራቸው ደስታ እንዳይኖራቸው፣ መሮካሚ ስ አግብተው ከወለዱ ደግሞ ደስታ፣ የትዳር ሰላም፣ ፍቅር፣ ክብር እንዳይኖራቸው ያደርጋል። ትልቁ የሕይወታችሁ የትዳራችሁ ጠላት አይነጥላ ነው፣ ማንም አይደለም። እግዚአብሔር ለአዳምና ለሔዋን ብዙ ተባዙ ብሏል። ትዳር መያዝ ጸጋ አደለም፣ ልጅ መውለድም ጸጋ አደለም ትእዛዝ ነው። ጸጋ ማለት ስጦታ ነው። ተለፍቶ ቶቶ ተወርዶ የሚገኝ ነው። ጸጋ የሚያስፈልገው እንደ አቡነ ተክለ ሃይማኖት አይነት ልጅ ለሙነ ማንም ሰው አግቦት ይሆንላ ማንም የሚያደረገውን ነገር ትእዛዝ የሆነውን ነገር የተሰጠንን ነገር እንዳንጠቀምበት ያደረጉ ከዛስ፣ እናንተ መስፈርት ታወጣላችሁ፣ ለራሳችሁ ምክንያት ታበጃላችሁ። ግን የእናንተ አይደለም መስፈርቱንም የሚያወጣው እሱ፣ ምክንያቱንም የሚደረድረው እሱ። ሴቶቹን ምን ዘንድሮ እንዳለ ደግሞ ለዘንድሮ ደግሞ ለትዳር ዩኬ ላይ የማይነቅነው እኮ በስ ህጉን ተጠቅሞው በሽፋን በደንብ ይጋባሉ፣ ይፋታሉ፣ ጊዜያዊ ጥቅም ያገኛሉ። ግን ዘላለማዊ ደስታና ህይወት ደሞ ያጣሉ። ትዳር የእግዚአብሔር መለኮታዊ ዕቅድና ሀሳብ ነው። የተመሰረተውም በምድር አይደለም፣ በሰማይ ነው። አዳምና ሔዋን የተጋቡት በእግዚአብሔር ፊት ነው። አዳምና ሔዋን የተዳሩት የተዳሩት በቅዱሳነ መላእክት ፊት ነው። አንድ ሆን የኖሩት በገነት ለሰባት ዓመት ነው። ወደ ምድር ኃጢአት ሰርተው መጡ። ወደዚህ ወረዱ። ግን ትዳሩን ይዞት የመጡት ከሰማይ ነው። በሰማይ ነው የነሱ ጋብቻ የተፈጸመው። ወደ ምድር ግን አምጥቷ መኖር ነው የጀመረው። ያሁን ሰባት ዓመት ሆኖኛል ይህንን ነገር ከተውኩኝ አሉ እውነትሽ ነው ወደ ትውትን ነው አሏቸው አዎ በቃ ለማንኛውም ጨሌውን በጥበብ ነው የምንጥለው አሉ እናትየው። ከዛ ልጆቹ ድንግጥ ብሎ ብድግ አሉ እማየለት ሆነ አሉ ሄድ በመኔ ጎች ማለት እኔ እናንተ እንዳትጎዱ ብዬ እንዳይለክፋቸው ብዬ ነው እንጂ በጣላቅቶ ነው ድሮ ጥንት ነው ያሰብኩት የዛሬ ሀያ ዓመት እያልኩ ወጎ ነው ምርምር የሚናገሩ ትክክል ነው። እናቶች ልጆቻቸውን እንዳይጎዱ ፈርተው ነው እንጂ ጨሌውን ማምለክ ፈልገዋል። አብዛኞቹ የሚያመልኩት የምንለው ነገር ልጆቹ ገባቸው። የዛሬ ሀያ ምናምን ዓመት አስቡት። መጣል ፈልገው ነበር ጨሌውን። ከዛ በዚህ ሁኔታ ውስጥ ሆነው ጨሌውን እንዴት እንደሚጣል ከትምህርቱ ላይ በደንብ አዳምጡና ምን ምን እንደሚጸለይ አዳምጡና እናቃጥለዋለን ሲሉኝ አባት፣ አንዴ አባታችን እርሱ ጸሎት ባፈውትም ደስ ያሉትን ጸሎት ይጸልዩ እና ከዛ እናቃጥለዋለን ብቻ አቃጥሎትን ያለው ምን እንዳለ ሌላ አልሰማን ሉ ከዛ ድርሳነ ሚካኤል ጸልየው ጨሌውን አቃጠሉት። ጨሌው ከተቃጠለ ጊዜ ጀምሮ እናትይወታ ጨሌው ምንድን ነው መንፈስ እዛ ቤት ውስጥ ለመኖሩ ራውተር ነው ወይም ደግሞ እንደ ዳታ ነገር ነው ሰይጣን እዛ ቤት ውስጥ እየተመለከ ለመሆኑና ግብር እየተገበረለት ለመሆኑ ማሳያ ነው እንጂ ጨሌው ላይ ሰይጣን የለም። ቢኖርም እንኳን ጨሌው ላይ መቀመጫው እንደ ማረፊያ ሲያጣ መጥተው የሚቀመጥበት እንጂ ሰው ልብ ውስጥ ነው ያለው ሰይጣን። ጨሌው ዝም ብሎ የእንትን ነው ምልክት ነው። ጠላ ቤት እዚህ አካባቢ ያለው ከተባለ ጠላ ቤት መኖሩ ምልክቱ ጣሳ ተንጠልጥሎ ነው አይደለም? ልክ እንደዛ ነው እንጂ ጠላ ውስጥ ጣሳ ውስጥ ጠላ የለም። በር ላይ በእንጨት የተቀመጠው ጣሳ ላይ ጠላ አይደረግም። ግን አሳውን ሲመለከት አንድ ጠላ የሚጠጣ ሰው ገብቶ ይጠጣል። ፋርማሲም ለመኖሩ ማስታወቂያ ይደረጋል። መድኃኒት እዛ ላይ ምናምን ስዕል ይደረጋል። ምግብ ቤት ለመሆኑ በየአይነቱ ቁርጥ፣ ምናምን ምናምን ባነር ላይ ተሰቅሎት ያላችሁ ግን ምግቡ እዛ ላይ የለም። ል እንደዛ ነው ሰይጣን ሰይጣን በትክክል ጨሌው በሚመለክበት ስፍራ አለ። አዎ፣ ግን ጨሌው የሚፈልገው ሰዎች ፕሮሰሱን ሲያደርጉት ለሱ እየተደረገ እንደሆነ ማወቂያ መንገዱ ነው ማለት ነው። ነገር ሚነ ነገራቸው እና ሴትዮዋ ታመሙ። ባልተቃጠለ ኖሮ ብሎ በጣም ተጨነቁ እና ደወሉልኝ። ቴክስት ያደረጉልኝ፣ ቴክስቱ የደረሰኝ ያየሁት ከሳምንት በኋላ ነው። እና ስልኩ ማውቀው መሰለኝ ትሩ ኮለር ላይ ሲወጣ ይሄን ቺ ልጅ አውቃታለሁ ት ማቃታልኩኝ እና ማለት እሷ አረስተዋለች እኔ መሆን ላጠቀም ለንግድ ፈቃድ ብዬ ልደታ ክፍለ ከተማ የቲን ነንበር ለማስተካከል ምናምን ስሄድ ሴቭ አድርጌዋለሁ እና ሄሎ እንዴት ነሽ፣ ሰላም ነሽ ወይ ያልኳት፣ እግዚአብሔር ይመስገን አለችኝ። በሌላ ስልክ ነው የደወልኩላት። ማን ልበል ስትለኝ ጊዜ መምህር ተስፋ ያልኳት፣ እንዴ መምህር ይሄን ስልክ እንዴት ያወቅኸው አለችኝ። በሌላኛው ስልኳ ሁለት ጊዜ ሴቭ ያርኳት እና እንደ እኔ እኮ መጥቼ እንደዚህ ልደታ ክፍለ ከተማ እንደዚህ ስራ ሰርተሽልኛል ሰባት ጊዜ ወይኔ ደስ ሲል፣ በጣም ይገርማል። በቃ እምትዋውቃለና በቃ ደስ ይላል፣ ጥሩ ነው ብላለ ወንድሟ ነግረው ምናምን ተገናኘ። ስለዚህ ለእኔ ትልቅ ውለታ ውለሽልኛል፣ እዛ ቦታ ላይ ትልቅ ስራ ሰርተሽልኛል። እዚህ ጋር ደግሞ እናንተን ማገዛችሁ ነገር ምንድን ነው አልኳት። አሁን መመጋገብ በሆነ ማለት ነው እና እናታችን ጫለ ከጣለች ጊዜ ጀምሮ ታመመችብን፣ ምን እናርጋሉ? ከዛ ላያቸው ብዬ አንድ ጉደኛ አሉ። ወያም እናቴ ምን ነው ምን አልኳልኳቸው እዚህ የምትለፈልፈው ነገር በጣም እኮ የሚገርም ነው አሉኝ። ተኝቶ ተኝቶ እንኳን ብላሳቸው ከባድ ነው እና እማዬ እንዴ፣ እንደዚህ እኮ ይባሉ ልጅ እኮ ነው። ምን አገባቸው እንደፈለኩ ጠራ ከዛ ማዘርዬ እንደፈለግኩ ትሩኝ መስደብ የሚችላሉ አልኳቸው እና ሙልጭ አረግ ያስ አሉ ማንም የሚያወራው መንፈሱ ነው ወይስ ማነው አልኩኝና እሺ ማዘር ምን ልታዘዝ ምንድን ነው እሱ ልክ ጫሌው ከተቃጠለ በኋላ ታመመች ብልናታችን አሉኝ እና ምንድን ነው የሚሉኝ ነገር አለ አልኳቸው ይሄ ወመኔ ለምን አይገለኝ ምን አገባኝ እኔ ድሮ ነው ልጥለው የፈለግኩት ድሮ ነው ማንዋደድም ከድሮ ጀምሮ አንዋደድም አሁን አንድ መነግር ነገር አለ አዳምጣልኝ እና ታሪካቸው ወደኋላ መናገር ጀምሩ እዚች ወተኝቼ ታሪክን ሳልናገር መሞት የለብኝም። መምህር ተስፋዬን ጠሩልኝ ብዬ ተናግሬ የተጠራው እነሱ አይደለም። በእርግጥ እነሱ እኔን መጥራት ያሰቡት እናትየዋ ቢመጣ ደስ ይለኛል ስላሉ ነው። መጀመሪያ አላሰቡትም ነበረ። ምነው የማየሰው ጊዜ፣ አይ የምነግረው ነገር አለኝ። እሱ እኮ ኮ ኬስ አይደለም፣ ልትገቢ ፈልገሽ ከሆነ አይ፣ እንደሱ አይደለም እማወራው ነገር አለ፣ እዚህ የሚለፈልፈው ነገር የሚጠቅመው ነገር አለ፣ የምነግረው ነገር አለ ብለው ነው የመጡት የመጣሁት እና ለሶስት ሰዓት ያክል ነው ታሪካቸው የተናገሩት። እስከ በይም ድረስ ቁጭ በየበቃ ቁምጥጥ እስከምን ድረስ ማለት ደክሞኝ ሰልችቶኝ አይደለም፣ ቀጠሮ ነበረኝ። በቃ ቀጠሮ በማፍረስ የተናልጅ ያለው እዛ ቦታ ላይ እዚህ ጋር ደግሞ በጣም የሚገርም ነገር እየነገሩኝ ነው። ሰይጣን እንዴት እንደሚበቀል እርግማን፣ ሟርት ምን እንደሚመስል እየነገሩኝ ነው እና እሱን እስኪ እንወያይ አሁን እኚህ እናት። እነዚህ ልጆች ከመውለዳቸው በፊት የነበረው ባላቸው የመጀመሪያ ልጃቸው የመጀመሪያ ልጃቸው ይሄ ወንዱ ሳይሆን ሌላ ሌላ አለ። የመጀመሪያ ልጃቸው ወንዱ ልጅ ከዛ በኋላ ሴት ተወልዳ ከዛ በኋላ ይሄ ልጅ የተወለደው የመጀመሪያ ልጃቸው ከዚህ ከመጀመሪያ ባላቸው የተወለደ ነው። ከዛ በኋላ ሌላ ባል አግብተው እነዚህን ሰባት ልጆች ስድስት ልጆች የወለዱት አጠቃላይ ሰባት ልጆች ነው ያሏቸው። እና የመጀመሪያ ልጃቸው ግን እውነት በትክክል የዚህኛው ባላቸው ልጅ ነው የሚመስላቸው የነበሩ ልጆቹ አያውቁም ይሄንን። እና ብሎ ሲናገሩ፣ እንዲህ ማየ ቤቤ የማን ልጅ ነው አሉ። ዝም በሉ፣ አዳምጡ፣ ጸጥ ብላቸው፣ አዳምጡ። እና አያውቁም ማንም ሰው ይሄን አለ ባላቸው ይሄን ሚስጥር እንደደበቁላቸውን ያረፉት የኝ ሴትዮ ባል ይሄን በህይወት ይሄን የዛሬ 10 ዓመት ምናምን አርፈዋል። አባታቸው ግን የእነዚህ ልጆች አባት እና ልጄ ነው ብሎ ስለሚያሳድጉ አንድ ፍቅር ሳያጓድሉበት ስላሳደጉ የአባታቸው እዚህ ላይ መሰላቸው። ግን አባቱ ሌላ ነው። ልጁ ደግሞ ያውቃል አባቱ ሌላ እንደሆነ። ለእህቶቹ ደግሞ አልነገራቸውም። ለሚስጥር ተነግሮታል። ድንገት ሲሰማ እንዳይደነግጥ ተብሎ እየተነገረው ተነገረው። ለእህቶቹ ግን እንዳትናገር ተብሎ ነው ያደገውና ጠንቃቃ ቤተሰብ ነው ማለት ነው። ቤተሰብ የመጀመሪያ ባላቸውን ታሪክ ነው የሚነግሩኝ የመጀመሪያ ባኔ ከዚህ ልፍ ብሎ ወደዛ ጋር ትልቅ ፎቅ አለ እንግዲህ፣ ከሱ ፎቅ አጠገብ ያለ ትልቅ ቪላ ቤት አለ። እዛ ቪላ ቤት ውስጥ ነው የሚኖረው። ምን ብሎ ሲናገሩ የጋሽን ገሌላቸው እሱ ባለቤትሽ ነበር? አዎ፣ ቤቢ እኮ የሱ ልጅ ነው። ልጆቹ በጣም ደነገጡ። ለምን? ሰውየውን ያውቁታል። እና ያውቁታል፣ ማለት የሚታወቅበት መንገድ አለ በአሁን ባለበት ሁኔታ ና እሱ ነበረ ባለቤቴ እና በደርግ ጊዜ ኃይለኛ ባለስልጣን ነበረ። ኃይለኛ ባለስልጣን የሰፈር ወጣቶችን እያፈሰ ለውትድርና ለብሔራዊ ውትድርና የሚማገድ ነበረ እና የሰፈር እናቶች ይሄ ሰው እየመጣ ከተባለ ልጆቻቸውን በርሜል ውስጥ እየደበቁ ኮርኒስ ውስጥ እየደበቁ አልጋ ስር እየደበቁ ሂድል ይመቃያሉ በጓሮ እየሸኝ ቀሚስ እያስለበሱ ወጥ የምትሰራ ሴት ፂሙን ተላጭቶ ወጥ የምትሰራ ሴት ሙስሊም ሴት አስመስለው፣ ሙስሊም ዚህ ጠምጥማ እንደዚህ የምታደረጋላ እንደዚ አስመስለው ልጆቻቸውን ያስመልጡ ነበረ በወቅቱ እና ብዙ ነው ብቻ። ስለ ደርግ ስለ ኢሰፓ ባል ስለ ምናምን እዛ ውስጥ አሁን መግባት አልፈልግም። ሰውዬው በጣም አይለኛ ኢትዮጵያ ትቅደም ብለው ግራጅ የሚያወጡ ታውቃላችሁ እና ይፋፋም ምናምን ይውደም፣ ምናምን እንደዚህ ሁሉ ነገር ይውደም፣ ይውደም ተብሎ በእግራጁ ሆነ ወደመ ይላሉ። አልማመር እርግማ ያም ጊዜ ነበር እና ግን ሰውየው እጅግ በጣም ብዙ እርግማን የሚሸከም ሰው ነበረ። የማን እርግማን? ኢቨን ጠንቋይ እንኳን በአቅሙ ረግሞታል። ይህን ሰውዬ ለምን እየመጡ እናቶች እርገምልኝ፣ ጥላውጊ ይህን ሰውዬ ከዚህ ምድረገጽ አጥፋልን እያሉ ጥላውጊ እንዲላክበት ይደረግ ነበር። ግን ደግሞ ሰውየው ራሱ በጥላው ጌ አይሞትም። ይህንን ሴትዮዋ በደንብ ያውቃሉ። አብረው በትዳር ይኖሩ ስለነበረ ባለቤቴ ስልጣን ያገኘውና ያንን ደረጃ የደረሰው በደብተራ ነው፣ እንዲሁም ደግሞ በጥንቆላ ነው፣ በጥበብ ነው። ያፈረሰ ካህን ነበረ፣ ያፈረሰ ካህን ነበረ፣ ዲያቆን ሆኖ መርጌታ ሆኖ፣ መርጌታነቱ በገጠር ነው፣ ትቶት የመጣው ከዛ ከተማ ሲመጣ ወደ ፖለቲካው ገባበት እና ቢያችን ድብተርና ሆኖ እየተጠቀመ እየሰራ የት አካባቢ ማን እንደተደበቅ ያውቃል። እንዲህ እያደረገ ስልጣኑን በጥንቆላና በመተት በድግምት ወጣቶቹንም እንደዚሁ ሲመጣ ሽንት የሚያስለቅቅ ሰው ነው። ግርማ ሞገስ አስደግሟል ማለት ነው። ያው ላይ ግርማ ሞገስ ደግሟለ ምን አስደግሟለ ራሱን በራሱ ማለት ነው። እና ልክ እሱ ሲመጣ እናቶች በቃ ሽንት በሽንት ነው ያለቅሳሉ። እባክህ ልጅን ተውልኝ። ቤት ሲመጣ ሲገባ ዞበረዛ በእጁ ነካ ካደረጋቸው በቃ እዛ ነው የሚደርሱት። በጣም ግዙፍና ጎጽ ትን ሰው በቃ ኃይለኛ ሰው ነው። በዛ ላይ ደግሞ ጥቁረቱ በጣም የሚያስፈራው መልኩ እና ከክፋቱ። እንደው ጥቁረትን ከለርን የተቸው አይደለም። ጥቁር ሰው የእግዚአብሔር ሰው ይኖራል። ከለር አይደለም፣ ቅድስና ንጽሕናን ወይም እርኩሰትንና ኃጢአትን የሚገልጸው ግን አንዳንድ ጊዜ ጥቁርን በመጥ ነገር አንገልጸውም። እና እንደዛም ሆኖ ደግሞ በእንቅርት ላይ ጆሮ ደግፍ ባህሪውም ደግሞ አስቸጋሪ ነው፣ ይፈራል። እና እሱ ሲመጣ ነገሮች ይረዳሉ። በቃ እናቶች ይርበተበታሉ። እና አንዳንድ እናቶችማ ይኸው ይኸው ከውሰድ፣ በቃ ግን ልጅን አትጉዳብኝ እባክህን፣ በቃ በሰላም ሄዶ ከተረፈልኝ በሰላም ይመጣል ውትድርና ምናም ብሎ እናቶች አልቅሰው ነው የሚሰጡት ወጣቶቹን። ከዛም ከዛም ሰብስቦ በመኪና ጭኖ በሌሊት ነው ደግሞ የሚመጣ እንዲዝን የሚያደርገው የነበረው እና ከሁሉ ግን አብዛኛውን ጊዜ ድብትርናውን የሚጠቀምበት ለራሱ ነው ለግርማ ሞገስና ለስልጣን ነው እንጂ ሌላ ቦታ ላይ አይሰራበትም። ግን እርግማን በጣም ከቦታል። ያ እርግማ የእናቶች ያለቅሱበታልና ያጥፋህ ይላሉ። በፊት ለፊት የሚረግሙት አሉ እና በጥይት የተገደለች እናት አለች። ስትሰድበው ግንባሯን በሽጉጥ መታት እና ልጇን ወስዶ ሴትዮዋን ደፍቶ መቼም በሰላም ይኖራል ብላችሁ አታስቡም አይደል? ሌላው ደግሞ የሰው ሚስት ይቀማል። የሰው ሚስት መቀማት በሲስተም እያደረገ ነው የሚቀማው። እና አስራ አራት ልጆች አሉት። መደበኛ በትዳር የወለዳቸው ሶስት ናቸው። ትዳር ላይ ከኝ ሴትዮ ራሱ ከአስራ አራት ውስጥ አንዱ ልጅ አንዱ ልጅ ይሄ የመጀመሪያ ልጃቸው ቤቢ የተባለ ልጅ ማለት ነው። ቤቢ የመጀመሪያ የሰውዬው የመጀመሪያ ልጁ አይደለም። ሴትዮዋ ራሳ የመጀመሪያ ሚስቱ አይደለችም። በኋላ መስሏቸው ነው። ሴትዮ ከገቡ በኋላ እንደተለመደው ገብተው የሚወጡ ሴትዮ ነበሩ። አመት፣ ሁለት አመት ወይም ደግሞ ስድስት ወር ቆይቶ ነው የሚወጡት። እና እንዲቀመጡ አይፈልግም ውስጡ ያለው መንፈስ። እና በቤቱ ግን ያሳደጋቸው ሶስት ልጆች ናቸው። ደብተራ ባለስልጣን ሲሆን አስቡት። እንደገና ደግሞ ስሙ ደግሞ ዳምጠው ሲሆን አደፍርስ ሲሆን ደግሞ አስቡት። ሁልጊዜ ነው የምናገረው። አደፍርስ ዳምጠው ሲሆን ካህን ሲሆን ሙሉ ነው ታዲያ ይላል ጥሙኑ ነው የሚያደፈርሰው። አስተውሉት፣ ባለስልጣን ሲሆን ብዬ እናገራለሁ እና ይሄ ታሪክ ይመጥነዋል ብዬ አስባለሁ እና ጋሽ ዳምጠው ወይም ጋሽ አደፍርስ ሲመጣ እናቶች ማልቀሳቸው ብቻ ሳይሆን ጠንቋይ ቤት ሄደው ይህን ሰውዬ አትገልልኝ ይላሉ። አረሱ ሰው የራሱ እኮ ከባድ ነው፣ እኛ ይህን ማድረግ አንችልም ነው የተባለው እና በቃ እግዚአብሔር ይህንን ሰው ያጥፋልን ብሎ ከአይናቸው የሚፈስበውን እንባ ወደ እግዚአብሔር እንደ ራሄል እንባ አድርገውታል። ራሄል ልጆቿን እዛው ጭቃ ውስጥ ለጃቸውና ለጭቃው ማጠንከሪያ ይሆናሉ፣ ደምሽም እዛው ጭቃውን ያጠነክረዋል። እርገጫቸው ተብላ ስትባል ውኡ ብላን ያለቀሰችው በግብፅ ውስጥ ሆና ወደ እግዚአብሔር እስከ መቼ ነው ዝም የምትለው ብለው ብላ እና ይህንን አይነት እንባ ያነቡ እናቶቻችን አሉ። ጠንቋይ ቤት የሚሄዱት ወደው አይደለም፣ በዚህ ሰውዬ ምክንያት ነው። እግዚአብሔር አልገላለ ይህን ሰውዬ እያየዝን ማለ እያሉ ማለት ነው። ግን እግዚአብሔር የሚበቀልበትም ሰዓት አለው እና ይሄ ሰው ጊዜ ጊዜን ሲለውጥ ደርግም ወደቀና ኢህአዲግ ተተካ እና መግቢያ መውጫት ተደበቀ የነበርኩበት ሰፈር በፊት ሩቅ ቦታ ነበር እና እዚህ ቦታ ነው ብዬ መናገር አልችልም እሳቸው ሲናገሩ ማለት ነው እሳቸው ነግረውኛል ግን አልናገርም እና ከነበሩበት ሰፈር ለቀው ከአይኑ ርቀው መጥተው ቤት ቀይረው ነበረ ሲፈታቸው አሁንም እንደገና ደርግ ሲወድቅ ኢህአዴግ ሲገባ ቤታቸውን ትተው አልሸጡት ምናጋሉት እንዳይገደሉ ፈርተው ልጆቻቸውን ይዘው ሰፈር ቀየሩ ሰፈር ቀይረው ሲመጡ አሁንም የኝ ሴትዮ ጎረቤት ሆኑ ማለት ነው እዛው ሰፈር እንዴ አንድ ሰፈር ተገናኘን። እንዴ ብሏታል ያኔ ኢህአዴግ የገባ ጊዜ መት ነው፣ ወደ እንግዲህ ሰማኒያ ሶስት ሰማኒያ አራት ዓመተ ምረት ነው። እንግዲህ በጣም ከባድ ውጥረት የነበረው ባለስልጣናት እየተፈለጉ ይረሸኑ ይገደሉ ነበር። የደርግ ባለስልጣናት ይታሰሩ ነበረ እና በዛ ወቅት ሰውየው በጣም ይፈለግ ነበረ። ነገሮች ተረሳሱ። ፂሙ እያደገ ሲመጣ ምናምን መልኩ ተደበቀ። ምና ማንም የሚያውቀው ሰው የለም። ጠፋ በቃ ሰውየው እና ሌላ ሌላ ማንነት ውስጥ ገባ። ልጆቹም ህጻናት ናቸው። በእርግጥ ግን ያለውን ገንዘብ ተጠቅሞ ልጆቹም በሞግዚት እያሳደገ በጣም ከባድ ጊዜ ያሳልፏል ሰውየው። በጉርብትናም ይሰማሉ። ሴትዮዋ የሰውየው የቤት ሰራተኛ የነበረች ከዛ ቤት ወጥታ ሌላ ሰው ቤት ገብታ የሰውየውን ሚስጥር ይዛ ወጥታ ማንነቱን ተናግራበታለች ግን ማንም ሰው ሊጠቆምበት አልቻለም። ለምን ደብተራ እንደሆነ ስለተናገረች ደግሞ እንዳይገለል ደግሞ እንዳያጠፋል ብሎ ማንም ሰው እሱን የሚጠቁም የለም። ስለዚህ የሚጠቁምበት ማነው? እግዚአብሔር ነው ማለት ነው እና ሴትዮ የሰውየ ታሪክ ሲናገሩ እንደው እግዚአብሔር ያን ሁሉ ነፍስ አጥፍቶ ብዙ ወጣቶችን ለጦርነት ማግዶ እናቶች ልጆቻቸውን እንዳይስሙ ወይም ልጆቻቸውን እንዳያሳድጉ የደረሱ ልጆቻቸው ደግሞ እንዳይጦሯቸው አድርጎ ምን አድርጓቸው፣ እግዚአብሔር ዝም አለ። ይህን ሰው እያሉ በየቀኑ ሲገቡ ሲወጡ ያዩታል። እና በሱ ምክንያት በዚህ ሰውዬ ምክንያት ይጠብቃሉ አንድ ቀን የሆነ ነገር እንደሚሆን። ለምን የብዙ እናቶች እርግማን እንዳለበት ያውቃሉ። እና አቁሜ ነግሬዋለሁ፣ መኪና አስቆሜ። አንተ ግን አሁን በሰላም እየኖርክ ነው። እውነት ሰውነት ውስጥ በሽታ የለም። እውነት የዛ ሁሉ እናቶች እርግማን አንተ ላይሳ፣ እውነት አንተ በሰላም በነፃነት እየኖርክ ነው ልጆችንኩ የሚገርመኝ አንተ ስንቱን ወጣት ኮን ማገድ፣ የአንተ ልጆች ግን አሁን በሰላም እየኖሩ ትምህርት ቤት ሄዶ ይመጣሉ። እናቶች መና ሆነዋል። እናቶች መሀን ሆነዋል። አሁን አንተ በምታደርገው ነገር አዝነው አንጀታቸው ወረር ብሎ የሞቱም አሉ። ግንባሯን ያልካትም ሴትም አለች። በወሲዳቸው ጊዜ ጨራሽ ይላታል ሴት እንግዲህ። ያኔ እና ምን ከአንተ ጋር ምን ቆሜ ምን አውራሉ ጊዜ ዝም ብሎ መኪና ሰስቶ ይሄዳል። ሌላ ነገር አይናገራትም እና ግን ያን በተናገሩበት ሳምንት ግን በጣም ይታመማሉ። እራሳቸው ተናድጄ ነው ብሎ የሚያስቡት ለካ ሰውየው ደብተራ ስለሆነ ያው ይልክባቸዋል ማለት ነው። እና እሳቸውንም እግዚአብሔር ነው የጠበቃቸው። አሁን ዝም ብዬ ስግ ሳየው አሉ፣ እንደው የዚህ ሰውዬ ቅጣት የሚገርም ነው አሉ። አንደኛ ሆስፒታል በየጊዜው ነው የሚሄደው፣ በአምቡላንስ ነው ሁል ጊዜ የሚሄደው አሉ። የሰቀቀን ሕይወት የሰቀቀን ኑሮ ነው የሚኖረው። አባላዘር በሽታ አለበት፣ የስኳር በሽታ አለበት። ከዛ ደግሞ አይኑም ደግሞ የቀዘቀዘ አይኑ ማየት አልችልም። ይሄ ሁሉ የእርጅና ምናምን ሊመስል ይችላል። በእርግጥ እርጅና ሊሆን ይችላል። ግን እግዚአብሔር ሲቀጣ ይችልበታል ያውቅንበታል። እና ልጆቹ አስራ አራቱም ልጆቹ ቤት ይመጣሉ እሱ ጋር እና ይጠይቁታል። ያለፈውን ዘመን ምን እያደረገ እንደኖረ ምናምን ብዙም አያውቁ ያን ያክል አይነገራቸውም እናቶቻቸውም አይነግሯቸውም ይመስለኛል። እና እኚህ ሴትዮ ብቻ ናቸው ያው እንግዲህ እንዳልኳቸው እ እሳቸውም ብለዋል አንነግራቸው ብለን አባታቸው እንዲኖ ብለን መናገር አንችልም። አፋችን ተለጉሟል። ሲሆን እኔ የሚመስለኝ ሰውየው ስለ ማንነቱ እንዳንናገር የዘጋን ይመስለኛል አሉ። እኔም ለልጅ ያልነግሩ ልጅም ደግሞ ቢያቅም አባቱ መሆኑን ቢያቅም፣ በአንዳንድ ጊዜ ነው እየሄደ ሰላም ብሎት የሚመጣው። ከዛ ውጭ ሌላ ነገር አያደርግም። እና ሁሉም ልጆቹ እየመጡ ሰላም እያሉት ይሄዳሉ። አንድ ልጅ ብቻ ነው የሚሄደው እሱ ልጅ እንደውም እናቱን አውቃታለሁ ልክ ሲፈታት ከኔ በኋላ ነው የፈታት ልክ ሲፈታት አንተን እንዴት እንደምበቀልህ ታያለህ ለገዛ ልጅ ነው የምበቀልህ ልጁ ይደግ ብቻ ብለውን ልጅ ችግር የለውም ያላት እና ከባድ ጸብ ተነስቶ እስከ ፍርድ ቤት ድረስ አቁማ ከዛ በኋላ ፍርድ ያኔ የሲፈታት ማለት ነው። ፍርድ ቤት ምንድን ያላት አርፈች ተቀመጭን፣ ያላት።